በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘውርሃ መጋቢት 29። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ድኅነትን የተመላች ታላቅ በዓል ናት። በዚህም የከበረ ወንጌል ምስክር ሆኗል። እንዲህም ሲል ኤልሳቤት ከጸነሰች በኋላ በስድስተኛ ወር መልአኩ ገብርኤል የገሊላ ክፍል የሆነች ናዝረት ወደምትባል ሀገር ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተሞላሽ ወይ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ድንግጣ፣ እንዴት እንዲህ ያለ ሰላምታ ይቀበላል ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለማለትን አግኝተሻልና፣ ትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅም ነው ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለያዕቆብ ወገን ለዘላለሙ ነግሶ ይኖራል፣ ለመንግስቱም ፍጻሜ የለውም። ማርያም መልአኩን፣ ወንድ ሳላውቅ ይህ እንደምን ይሆንልኛል አለችው መላኩም መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ያጸናሻል። ከአንቺ የምወለደው ከሶስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም እርሷ ደግሞ ብርጅና አፀንሳለች ወንድ ልጅም አገኘች። ለእርሷም መካን ትባል ለነበረችው ይህ ስድስተኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆን የእግዚአብሔር አገልጋይ እንደ ቃል ይሆንልኝ አለችው። ያን ጊዜ ድንግል ስትሆን ረቅቅ ጽንስም ተቀበለች። የእግዚአብሔር አካላዊ ቃል ወልድ ዋሂድ ለኩነተ ሥጋ ወርዷልና ይህም አንድ ባሕሪ አንድ ሕልውና ሲሆን ከሦስቱ አካላት አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋሕዶ እንዴትም እንደሆነ የማይታወቅ በቅድስት ድንግል ማርያም ማኅፀን አደረ፣ ጽንስ ሆኖ ኖረ። በዚያን ጊዜ የኋላ ኋላ መለየት ከቶ የሌለውን ፍጹም ሰውነት ነሥቶ ተዋሃደ። መለኮቱ ከትስብእቱ ጋር ያለመለያየት አንድ ሆኗልና፣ ይህችም ዕለት የበዓላት ሁሉ በኩር ናት። በእርሷም የዓለም ድህነት ተጀምሯልና ለጌታችን ኢየሱስ ክርስቶስም ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋራ ክብር ምስጋና ለዘላለሙ ይሁን አሜን። ትንሳኤ። በዚህች ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤ የዓለም ድኅነት ሆነ። በረቀቀ ጥበቡ ሠላሳ ሦስት ዓመት ያህል በምድር ላይ ስራውን ሰርቶ በፈጸመ ጊዜ በፈቃዱ ሕማማተ መስቀልን ተቀብሎ ሞቶ ሞቶ ከተቀበረ በኋላ በሶስተኛው በዚች ቀን በሀያ ዘጠኝ ከሙታን ተለይቶ ተነስቷልና በዚች ቀን አስቀድሞ ደጅ ለምጠኑት በዓለም ላሉ ሰዎች ሰው በመሆኑ ድኅነታቸውን አበሰራቸው። እንዲህም ደግሞ በዚች ዕለት ከሲኦል በመዳን ሙታንና ሕያዋን ደስ አላቸው። በዚህም በጌታችንና በመዳንታችን ኢየሱስ ክርስቶስ በሥጋ መነሳት መነሳታቸውን አረጋገጡ። የከበረ ጳውሎስ በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱ ለሙታን በኩራቸው ነውና ለርሱም ክብር ምስጋና ለዘላለሙ ይሁን አሜን። ሐዋርያው ጳውሎስ በዚችም ቀን የከበረ ሐዋርያ ጳውሎስ እልዋሪቆን ከምትባል ሀገር ደርሶ አስተማረ። ይህችም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ። ከዚያም በእግዚአብሔር መልአክ ትእዛዝ ወደዚያች ሀገር ሄድኩ። ሀገሪቱም እንደ ሮሜ አምሳል ታላቅ የሆነች እጅግ ውብ ናት። ፍሬዋም የበዛ ነው። በውስጡ የምታልፍበት ስሙ ገርጋ የሚባል ባህር ግን አገደሙት ሶስት መቶ ምዕራፍ ነው። መጋቢት ሀያ ሰባት ቀንም መጀመሪያ ከዛ ከባህሩ ዳርቻ ደረስኩ። ለሀገሩም ሰዎች ባህላቸው ነበር የጭገረዳ አክልልም እየታቱ በጣቶቻቸው በጣዖቶቻቸው ራስ ላይ ያኖራሉ። ከሲንዲያቸውም አዲስ እሸትን ለጣዖቶቻቸው ያቀርባሉ። የአገር ጠባቂ የሚሉትም በጠለስ በጠለስም የተቀረጸ ስዕል በሀገር ቅጽር ላይ ተደርጓል። ወደዚያች ሀገር የሚመጣ እንግዳ ሰው ሲያይ በላይ ያደረ እርኩስ መንፈስ በታላቅ ድምፅ ይጮሃል። የሀገር ሰዎችም እዚያን ጠለስም ጩኸቱን በሚሰሙ ጊዜ ወደ ሀገራቸው የመጣውን እንግዳ ወጥተው ይገድሉታል። ህጋቸውም እንዲህ ነውና ወደ ሀገራቸው የገባ ዘንድ ማንንም አይተውም አያሰናበተውም። እኔም ወደዚያች ሀገር ደርሼ ወደ ባህሩ በቀረብኩ ጊዜ ያ ጠለስም እነሆ እንግዳ ወደ እናንተ ደረሰ ብሎ በሀገራቸው ቋንቋ ጮኸ። የሀገር ሰዎችም ድምፁም ሰምተው ከንጉሳቸው ጋር ብዙ ሰራዊት መጡ። በዚያን ጊዜ ስለ በዓላቸው ተሰብስበው ነበረና ፈለገኝ ፈለገኝ። እኔ ግን ባያቸው ጊዜ ሸሽቼ የቀበሮዎችና የእሽኮኮች የቀበሮዎችና የእሽኮኮዎች መሸሻ ወደሆነ ዋሻ ገባሁ። ከዚያም ገብቼ በረሃብና በጥም ስለተሰቃየው አለቀስኩ። በዚያን ቀን የፀሐይ ትኩሳት ከመጽናቶ እየተነሳ ሐሩር ሆኖ ነበረና በዚያም እስከ ሌሊት ቆይቼ ከዚያ ወጥቼ ከባሕሩ ውሃ ጠጣሁ። ቁመም ወደ ጌታ ኢየሱስ ክርስቶስ ጸለኩ። ንጋትም በሆነ ጊዜ ከዚያ ዋሻ ወጥቼ ወደ ሀገር ለመግባት ፈለጉ። ያ ጠለስም አሁንም መምጣትን እየገለጠ ሁለተኛ እንደ ታላቅ ነጎድጓድ ጮኸ። ለባሕሩም ልማድ አለው፤ ጠለሰሙ በምጮህ ጊዜ ይታወካል፣ ማዕበሉም ይነሳል። ያን ጊዜ የአገር ሰዎች ልገሉኝ መጡ። ከሩቅ ባያቸውም ጊዜ ፈራሁ። እንደ ቀድሞውም በዚያ ዋሻ ደግሜ ተሸሸገ። ጌታ ክርስቶስንም እለምናለው ዘንድ እለምነውም ዘንድ ጀመርኩ። በአባት ጴጥሮስም ጸሎት የማጸንኩ በወንድሞቼ በሐዋርያትም ጸሎት ይልቁንም ንጽሕት ድንግል በሆነች በብርሃን እናት በመቤታችን ማርያም በአማላጅነቷ ተማጸንኩ። በሌሊት ርዝመት ሁሉ ስጸልይ ያደርኩ በነጋም ጊዜ ወደ ባህሩ ዳር ወጣሁ። ያም ጠለስም እንደ ልማዱ ጮኸ። ተራራዎችም እስትናወፁ ጩኸቱን አበዛ። የባሕሩም ማዕበል ታወከ፣ ውሃውም እንደ ደም ሆነ። የሀገርም ሰዎች ከሰራዊቶቻቸው ጋር እንደ ቀድሞው ወጡ፣ ባሕሩም መርከቦቹን ተመላ። እኔም ሊሰወር ረትኩ። በዚያን ጊዜ የብርሃን እናት እመቤታችን ድንግል ማርያምን በባሕሩ ላይ ቆማ አየኋት። ጳውሎስ ሆይ ወዴት ትሸሻለህ? አምላኪ ክርስቶስ እንዲህ እንድትሸሽ አዘዘህን? እርሱ ራሱ ሥጋችሁን የሚገድሉትን አትፍሯቸው ነፍሳችሁን ግን መግደል አይቻሉምና ያለ አይደለምን? አንተም በቦታህ ጸንተ ቁም። እኔም ከአንተ ጋር አለሁ፣ እጄንም ከአንተ አላርቅም። በርታ ጠንክርም። የዚችን ሀገር ሰዎች ሁሉንም በዚህ በባሕር ውሃ እንደምታጠምቃቸው ይወቅ በእጅህም አምነው ሙታን በምነሱባት ዕለት ። እድላቸው ካንተ ጋራ ይሆናል። ባሕሩም ቃልህን ሰምተው ይታዘዝልሃል አለችኝ። ምሕረትንና ርኅራኄን የተመላች እመቤቴ የብርሃን እናት ድንግል ማርያም ይህን ስትናገረኝ እነሆ በእጃቸው የጦር መሳሪያ የያዘ አይለኞች ሰዎችን የተሞሉ መርከቦችን በሩቅ አየኋቸው፣ እጅግም ፈራሁ። እመቤቴ ማርያምም ተሰወረችኝ። ነገር ግን ከደመና ውስጥ ጳውሎስ ሆይ ሰዎችን አጥምቅ ማጥመቅንም አታቋርጥ የሚለኝ ቃል ይሰማ ነበር። እኔም በታላቅ ቃል ፈጣሪ ሆይ ይህን የባህር ውሃ ለእልህ ለተጣሉ በጎች፣ ሰይጣንም ለማረካቸው ጥምቀትን አድርገው። ጌታ ሆይ ኢየሱስ ክርስቶስ ሆይ በዚህ ባህር ጥምቀት እልህን ሰዎች በሦስትነት ሲሞች የልጅነትን ክብር የሚቀበሉ አድርጋቸው በማለት አሰምቼ ተናገርኩ። እንዲህም ይህን እያልኩ ከባህር ውሃ ዘግኜ ሰዎች ባሉባቸው መርከቦች በላያቸው ረጨሁት። የሰዎችም ቁጥራቸው አንድ መቶ ሃምሳ ሺህ ነው። እኔ ወዳለውበት የባህር ዳር በደረሱ ጊዜ ከመርከባቸው ወጥተው ፈለጉኝ። እኔም እመቤቴ የብርሃን እናት እንዳዘዘችኝ በፊታቸው ቆምኩ። በረደቷ ተማምኛለሁና አልፈራሁም። ባዩኝም ጊዜ ሁሉም በፊቴ ሰገዱ። በአንድ ቃልም ቅዱስ ጳውሎስ ሆይ ፍቅር፣ አንድነት ላንተ ይሁን ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየነውን አየህን? አሉኝ። እኔም አዲስ የተወለዳችሁ ልጆች ሆይ ምን አያችሁ? አልኋቸው። የሰማይ ደጆች ተከፍተው የቀኝ እጅ እንደ እሳት ነበልባል ተዘርግታ አየን። ደግሞ የፊቱ ብርሃን ከፀሐይ ሰባት እጅ የሚያበራ ሴት አየን። እርሷም ከደመና በታች የምትረጨውን ውሃ ተቀብላ በላያችን ትረጨዋለች ትስመናለች ታቅፈናለችም፣ በራሶቻችንም ላይ የብርሃን አክሊላችን ታደርጋለች አሉኝ። ይህንን በሰማሁ ጊዜ ፈጽሞ ደስ አለኝ። በስሙ በምንሰራው ስራ ሁሉ እግዚአብሔር ከእኛ ጋር እንዳለ ተረዳሁ። ከዚህ በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎችን ከጦር መሳሪያ ጋር የተሞሉ ናቸው። እንዲህም እያሉ ዛቱብኝ። አንተ ሰረኛ ጥበበኞች ርምስና በለኒጎስ ታምራት የሚያደርጉባቸው የጠለስም መጻፍቶች ከኛ ጋር እንዳሉ እወቅ። በማለት እኔም ቸር ፈጣሪ ሆይ የቀደሙትን በጎች ይቅር እንዳልካቸውና በውስጣቸው ኃይልህን እንደገለጥክ ለእነዚህ እንዲሁ ኃይልህን ግለጥ፣ ይቅርም በላቸው አልኩ። ከዚያም በኋላ ከባህር ውሃ በአብ በወልድ በመንፈስ ቅዱስ ስም ጥምቀትን ይሆናቸው አልኩ። ወዲያውኑ መርከቦች ከባህሩ ዳር ደረሱ። ሁሉም ሰዎች ከመርከብ ወጥተው በፊቴ ሰገዱ። የቸር አምላክ ሐዋርያ ቅዱስ ጳውሎስ ሆይ እናመሰግናለን አሉኝ። ይህንንም ድንቅ ተአምር ከቀደሙት ባልንጀሮቻቸው ጋራ ተነጋገሩ። ዜናዬም በዚያች አገር ንጉሥ ዘንድ ተሰማ። እርሱም ከሰራዊቱ ጋር ተነሳ፣ በመርከቦችም ተጭነው ወደ እኔ መጡ። እኔም ዐይኖቼን ወደ ሰማይ አቅንቼ የፈጣሪየን ስም ጠራሁ። ባህሯንም በመስቀል ምልክት አማተብኩባት፣ እንዲህ አልኳት፣ አንቺ ባህር በእግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስም ትከፊዩ ዘንድ አዝሽ አለው። ምድሩም ይገለጥ መርከቦቹም በየብስ ውስጥ ይቆሙ። ነገርንም ሳልጨርስ ባህሯ ተከፈለች፣ በውስጧ አስራ ሶስት ጎዳናዎች ተገለጡ። መርከቦቹም ውሃ በለለው ምድር ላይ ቆሙ። ይህንም አይተው ሴፎቻቸውን መዘዙ። እንጨቶችም ሆነው አገኟቸው። እኔም ከባህር ውሃ ዘግኜ በስመ አብ በስመ ወልድ ወመንፈስ ቅዱስ እያልኩ በላያቸው ረጨው። በዚያን ጊዜ ሊያ መርከቦች ነፋስ ተሸከማቸው ያለ ውሃ ከምድር ከፍ ከፍ ብለው ተጓዙ። ሰዎችም ከውስጣቸው ወጥተው ወደ እኔ መጥተው ሰገዱ። ከእንግዲህም ከእነሱም የቀደሙ ሰዎች ሰላምታ እንዳቀረፉልኝ ንጉሥም ከአገር ሰዎች ሁሉ ጋር በፊቴ ሰገደ። ከዚያም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማውም በደረቅ በደረቅ ያለ መርከብ ገባን። በምኩራባቸውም በምኩራባቸውም ውስጥ በጽጌ ረዳ አክልል ጣውቶቻቸው ተክለው የስንዴ እሸትም እንደ መሳዊት ሆኖ ተጥሎ አየው። ይህንንም አይቼ እጅግ አዘንኩ። የሀገር ሰዎችም ክብር መምህር ሆይ በዚች ዕለት ለአማልክት በዓል የምናደርግበት እንደነበር ይወቅ። አሁን አንተ ለማን ታዝናለህ? ለአብን እንድናደርገው ወይም በወልድ ስም ወይም በመንፈስ ቅዱስ ስም በስማቸው ያጠመከን ስለሆነ አሉኝ። እኔም እግዚአብሔርን ያመልኩት ዘንድ የሚገባቸውን ሃይማኖትን አስተማርኳቸው። መጻፍትንም በእጄ ጻፍኩላቸው። በአማላጅነቷ እርኩስ ሴጣን ተገዥነት ስለ ዳኑ ያንን በዓል የብርሃን እናት በሆነች በመቤታችን በድንግል ማርያም ስም እንዲያደርጉት አዘዝኳቸው። ዕለቱም የእግዚአብሔርን ልጅ እንደምትጸንሰውና በሥጋ እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረባት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንድጸኑ አደረኳቸው። ውሃ በተከፈለበትም ላይ በመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ተአምራቶችንም አደረኩላቸው። ከዚያ በኋላ ከእነርሱ ዘንድ ወጥቼ መጣሁ። ለእግዚአብሔር ምስጋና ይሁን። የአባታችን የሐዋርያ ጳውሎስ በረከቱ በላያችን ይደር ለዘላለሙ አሜን። መጋቢት 29 ቀን የሚከበሩ ዓመታዊ በዓላት፦ ጥንተ ዕለተ ፍጥረት፣ ለዓለም የተፈጠረችበት፣ በዓለ ትስብእት፣ በጌታችን የጌታችን ጽንሰቱ፣ ጥንተ በዓለ ትንሣኤ ዳግም ምጽዐት፣ ቅድስት ማርያም መግደላዊት፣ ቅዱስ ጳውሎስ ሐዋርያ፣ ቅዱሳት አንስት ትንሣኤውን እየሰበኩ፣ ቅድስት ፍቅርተ ክርስቶስ ጽንሰቷ፣ አብርሃ ወአጽብሐ ጽንሰታቸው፣ ቅዱስ ኢያሱ ነቢይ ጽንሰቱ፣ ቅዱስ ላሊበላ ጽንሰቱ፣ አቡነ ገብረ መንፈስ ቅዱስ ጽንሰታቸው። ወርኀዊ በዓላት የፈጣሪያችንና የጌታችን ኢየሱስ ክርስቶስ በዓለ ልደት፣ ቅድስት አርሴማ ድንግል፣ ቅድስት ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዐ ክርስቶስ ጻድቅና ሰማዕት። እነሆ ከደመና ጋር ይመጣል። ዓይን ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው፣ የሚመጣው፣ ሁሉን የሚገዛ ጌታ አምላክ፣ አልፋና ኦሜጋ እኔ ነኝ ይላል። ራእይ ምዕራፍ አንድ ከቁጥር ሰባት ጌታዬ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁሉ ጊዜ የሚያገለግሉ አይላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልህ ምስጋና ተቀበል።